ብቻ የሚኖር ሰው ቢያገኝም ድሃ ነው። ቢበላም፣ ይርበዋል፣ ቢለብስም ይበርደዋል። አመራሮች ለምንድን ነው ቢሮ የማትቀመጡት? ለምንድን ሰው የምናመላለሰው? አገልጋይ በሩ ላይ እያለ ሰው እንዴት በምን ሞራል ነው ማካያቱ ሊጠጣ የሚሄደው? እራሳችሁ ብትሄዱ ጥሩ ነው። አልበዛ እናሰናብታለን። ይህ የከንቲባ ንግግር በርካታ ለሌላ ወረዳና የክፍለ ከተማ አመራሮችን ያስቆጣ ሲሆን ይህንንም ተከትሎ በትልቅ የስራ ኃላፊነት ተቀምጦ ሲያገለግሉ የቆዩት አንድ ግለሰብ ከሰሞኑ ከከንቲባ ቢሮ በተጻፈ አንድ ደብዳቤ ከስራ መሰናበታቸውን ተከትሎ ከቀናቶች በፊት ይህ ሰው በከፍተኛ ቁጣ ከንቲባ ላይ የሰነዘረው ጥቃት በርካቶችን አስደንግጧል። ለመሆኑ ምንድን ነው የተፈጠረው? ዝርዝር መረጃዎችን አጋራቸዋለሁ። በሌላ ዜና ተወዳጁ የራፕ ሙዚቃ ተጫዋቸው ነው። ልጅ ማይክ የዘፈን ህይወቱን አቁሞ ወደ ዝማሬ ፊቱን አዙሯል። በዚህም ልጅ ማይክ የለቀቀውን አዲሱን ዝማሬ ብሎ ለሌሎች ዘፋኞች ያስተላለፈውን መልእክት አስደምጣችኋለሁ። ወደ ኦርቶዶክስ ተመልሷል የሚባል ነገር እየሰማሁ ነው። በደንብ ለእኔ እንደሚመስለኝ ይታገላል ለኦርቶዶክስ ቤቴ ኦርቶዶክስ ቤተክርስቲያን ጋር እናስቀድሳለን። ሁሌ ነጠላ ለብሰን ሄደን እናስቀድሳለን፣ እንጾማለን። ጾም ጾማትን እንጾማለን። በመጨረሻም አነጋጋሪዎቹ ጥንዶች ሶፊያ ሽባባው እና ዶክተር ወዳጄነህ ከረጅም ጊዜ ፍቺ በኋላ መታረቃቸው ተሰማ። በጣም የሚያስገርመው ታዲያ እንዴት አንድ ላይ ለመሆን ተስማሙ የሚለውን አንድ ሚስጥር ነግራቸዋለው። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መደን ለም የተመሰገነውን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለምደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ እናት ዝልዝላለሽ

ዝርዝር፣ አዎ፣ የሁለት መቶ ብር ዝርዝር ፈልገሽ ነው? ምን ነው፣ ሁለት መቶ ብር ራሱ ዝርዝር አለ እንዴ? ምን አከራተተሽ? ዝም ብለሽ ስጫቸው። የኮልታፋ ሰዎች መከራ፣ ግን ዝርዝሩን ዝልዝል እያለች መስሏቸው የሚያሳዩት ሪያክሽን ዘይገርም ነው። እኔ ገረመኝ። ታዲያ በዚህ ቪዲዮ ላይ አንድ ኮሜንታተር የጻፈው ጻፈው አስገራሚ ጽሁፍ ነው። እንዲህ ብሎ ይጀምራል። ዛሬ ለኛ ኢትዮጵያን ከራሳችን ብሎም ከሌሎች ጋር እንዲ መግባባት ያቀተን ይመስለኛል በዘር በሃይማኖት በፖለቲካ ብሎም በኢኮኖሚ ሰቀር የሰማይና የምድርን ያክል ተራርቀን እንደ ባቢሎን ሰዎች አንዱ መዶሻ ሲል ሌላው ውሃ ያቀብላል። ፈጣሪ እንደኛ በደል ሳይሆን እንደ ቸርነቱ አንድነቱን ፍቅሩን ያወርድልን ሲል ጽሑፉን ከትቧል። እኛም አሜን እያልን እንቀበለው። ኢንጂነሪንግ በጣም ያስቀኝ። በኛ ሀገር ህንፃዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው ጤነኛ ሰው አይወጣ። ጤነኛ ሰው ወታደር እንኳን እንዲህ እንዲህ ብሎ አይወጣው። እውነቱን እኮ ነው። ይሄ ሸርተቴንጂ ለአካል ጉዳተኛ የሚሆን መንገድ ነው። ወደ ቁም ነገሩ ስናልፍ በአገራችን ትኩረት ያልተሰጠበት አንዱ ኤሪያ ቢኖር የአካል ጉዳተኞች የሚንቀሳቀሱበት መወጣጫ ነው። አብዛኛው ኢትዮጵያ ውስጥ የሚገኙ ዘጠና ፐርሰንት የሚሆኑት ሰርቪስ የሚሰጡ ድርጅቶች አካል ጉዳተኞችን ያላማከለ ህንፃን ይገነባሉ። ይህ ደግሞ ወደውና ፈቅደው ጉዳትን በራሳቸው ላይ ላላመጡት ምስኪን ወንድሞቻችንና እህቶቻችን የስነ ልቦና ጫና ማድረሱ አይቀሬ ነው እና ብናስብበት እላለሁ።

በሀገራችን እየራፕ ሙዚቃን ሀ ብሎ የጀምረው ተወዳጁ ድምፃዊ ልጅ ማይክ በዓለም እጅግ በጣም ከፍተኛ ቁጥር ያለው ህዝብ ከስራው የተነሳ በጣም እንደሚወደው እና በርካታ ተከታዮችም እንዳሉት ይታወቃል። ታዲያ ከሰሞኑ በሚወጡ መረጃዎች ተወዳጁ ድምፃዊ ልጅ ማይክ ዓለምና የምታቀርባቸው ልዩ ልዩ ምድራዊ ዱሎቶቿ ዘለቄታ እንደሌላቸው ይልቅ ሰ ጠዋት ታይቶ ከሰዓት እንደሚጠፋ ጤዛ መሆኑን የተገነዘበው ይመስላል። ለዚያም ነው ድምፁን ብሎም ራሱን ከሚዲያ ሸሽጎ በሱቤ በደብረ ሊማኖስ የከርመው ድምፃዊ በዚህ ያሳለፈውን ጊዜ እንዲህ ይገልጿል። እየኖርኩ ይመስለኝ ነበር፣ ለካ ለዘላለም እየሞትኩ ነበር። በጣም የማዝነው ታዲያ ወደ ሞት ብቼን ሳይሆን ሌሎች እልፍ የሚሆኑ ወንድሞች እናቶችን ይዤ መጓዜ ነው። አሁን ግን እየባከነው ጊዜ ይባቀኛል። የንስ እድሜ የሰጠኝ ፈጣሪን በዝማሬ እያገለገልኩ መኖር እንሻለው። ሌሎች ወንድሞች እናቶችም ከኔ የተማሩ ዘፈን፣ በአሁን ሰዓት ጥንተ ጥላት የሰው ልጆችን በእጁ ለማስገንባት የሚጠቀምበት ትልቁ መሳሪያ ነው እና ተጠንቀቁ ሲልም ትደምጧል ቤተሰብ ኦርቶዶክስ ነኝ። ቁልቢ ገብርኤል ነው የተጠመኩት። ሶፊን ይቅርታ ጠይቂያታለሁ። ወደ ኦርቶዶክስ ተመልሷል የሚባል ነገር እየሰማሁ ነው። በደንብ በጥልቀት ለእኔ እንደሚመስለኝ ታውቃለህ፣ ለኦርቶዶክስ ቤቴ ከኦርቶዶክስ ቤተክርስቲያን ጋር እናስቀድሳለን። ሁሌ ነጠላ ለብሰን ሄድ እናስቀድሳለን፣ እንጾማለን። ጾማ ጾማቱን እንጾማለን። በአሁን ሰዓት በርካቶችን በደስታ ጮቢ አዝረግጠው ጠዊ ዘማሪ ሶፊያ ሽባባውና የባለቤቷ ዶክተር ወዳጄነህ መታረቅ። እንደሚታወቀው ሶፊያ ሽባባውና ዶክተር ወዳጄነህ ላለፉት በርካታ ዓመታት ተለያይቶ የኖሩ ሲሆን በኋላም ዶክተር ወዳጄነህ ከአባቶች በተለገሰው ምክር የተነሳ ራሱን ዝቅ አድርጎ ባለቤቱን ይቅርታ ጠይቋታል። በኋላም ሶፊያ ሽባባው እያለቀሰች ይቅርታውን የተቀበለች ሲሆን ይህም በአሁን ሰዓት የበርካቶችን ትኩረት ለመሳብ ችሏል። ሶፊያና ዶክተር ወዳጄነህ እንኳን ደስ ያላችሁ እንኳንም ለዚህ ክብር አበቃችሁ እያልኩ ሌላው አስደሳችሁ ነገርም ሁለቱም ወደ ኦርቶዶክስ ተዋህዶ ቤተ ክርስቲያን መመለሳቸው ነው። ለራስ ብቻ የሚኖር ሰው ቢያገኝም ድሃ ነው። ቢበላም ይርበዋል፣ ቢለብስም ይበርደዋል። አመራሮች ለምንድ ነው ቢሮማ አትቀመጡት የምናመላልሰው አገልጋይ በሩ ላይ ያለ ሰው እንዴት በምን ሞራል ነው ማካያቱ ሊጠጣ የሚሄደው የሚገለገል ሰው በራችን ላይ ተቀምጦ? ለከተማ አመራሮች የወረዳ አመራሮች የት እንደሚሉ ምን እንደሚያደርጉ ለምንድነው ተከታትላችሁ ከእናንተ ቀድመን ሪፖርቱን ያልሰማ ነው። ራሳችሁ ብትሄዱ ጥሩ ነው። አልበዛ እናሰናብታለን። ከቀናቶች በፊት የተሰማው የከንቲባዋ ከሞት መትረፍ ድርጊቱን ማንፈጽመው መረጃዎችን ልስጣችሁ። በቪዲዮ መግበል የተመለከታችሁት ይህ የከንቲባዋ ንግግር ባለፉ የአመራሮች ግምገማና ሪፖርት ላይ በተሰባሰቡበት ወቅት ያስተላለፉት መልእክት ሲሆን ከዚህ ግምገማና ውይይት በኋላም በርካታ ቁጥር ያላቸው ህዝብ እንግልት ላይ በመጣል የእጅ መንሻን ይቀበላሉ የተባሉ አምስት አመራሮችን ባንዲት ከከንቲባዋ ጽሕፈት ቤት ወጣ ደብዳቤ ከስራ መሰናበታቸው የተገለጸ ሲሆን ከእነዚህም ውስጥ አንድ በትልቅ የስራና ፊት ላይ የነበረው ግለሰብ ከስራ መሰናበቱን ተከትሎ ከንቲባዋ አዳነች አቤቤ ከቀናቶች በፊት መንገድ በመዝጋት የፈጸመው ተግባር ብዙዎችን ያሳዘነ እንደሆነ የተገለጸ ሲሆን በኋላም ከንቲባዋ በፈጣሪ እርዳታ ጋርዶቹም ተረባርበው ለመትረፍ ችሏል። በጣም አስገራሚ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምን አለው ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪና አዝናኝ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ተወሎ ክፍሰ ይነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።